በአካባቢው በሚንቀሳቀሱ የህወሓት ታጣቂዎች ከፍተኛ እንግልት እየተፈጸመባቸው መሆኑን የራያ አላማጣና አካባቢው ነዋሪዎች ተናገሩ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ከራያ አላማጣ አላማጣ ከተማ፣ ራያ ባላ፣ ኮረም ከተማ፣ ኦፍላና ዛተ ወረዳዎች ከተውጣጡ የህብረተሰብ ክፍሎች ጋር በወቅታዊ የሰላም ሁኔታ ዙሪያ ተወያይተዋል። ደጀናንባቸው ተጨማሪ ዘገባ አለው። የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ከራያ አለማጣ አለማጣ ከተማ ራያ ባላ ኮረም ከተማ ኦፍላና ዛታ ወረዳዎች ከተውጣጡ የህብረተሰብ ክፍሎች ጋር ውይይት አካሂደዋል። የውይይቱ ተሳታፊዎች የህወሀት ኃይሎች አካባቢያችንን በድጋሜ በመውረር ግፍ እየፈጸሙብን፣ እየዘረፉንና እየገደሉን ነው ሲሉ ያነሳሉ። እንገደላለን፣ እንዘረፋለን፣ ለምን ሞትን ብለን ብሶታችንን ለመናገር ወደ አደባባይ ስንወጣ ራስ ራሳችን እንቀጠቀጣለን። እኔ በመጽሐፍ ያየሁት ራስ ራሱን የሚቀጠቀጥ እባብ እንጂ ሰይጣን እንጂ ሰው አልነበረም ነበር። ዛሬ ግን እኛ ኢትዮጵያዊ ነን ስላልነ፣ አማራነታችንን ማረጋገጥ ስለፈለግነ እየተጨፈጨፍ እናያለ ነው። ህገ ወጥ ቢሮዎች አሉ በጣም በርካታ፣ ግማሹ ማፈኛ ነው፣ ግማሹ ደግሞ ህብረተሰቡን ማደናገሪያ ነው፣ ግማሹ ደግሞ አገልግሎት እንሰጣለን ብለው ከፍተው አገልግሎት የሚሰጡበት ቢሮ ነው። ህገ ወጥ ቢሮ ለምን አይዘጋም? እነዛ ኢትዮጵያን እናፈርሳለን ብለው ብዙ ሴራ የሰሩት የኢትዮጵያን መከላከያ ሰራዊት ያንገላቱት የኢትዮጵያን ሰንደቅ አላማ ባለማት አደባባይ ላይ የቀደዱት ኃይሎች ዛሬ እየተንሸራሸሩ ሰው እያፈኑ ይወስዳሉ። የፌዴራልና የክልሉ መንግስት መፍትሄ እንዲሰጧቸው የሚጠይቁት እነዚሁ ተሳታፊዎች ጥያቄያችን በሕግ አግባብ ዘላቂ መልስ እስከሚያገኝ ድረስ የትውልድ ክፍተት እንዳይኖር ትምህርት ይጀመር ሲሉ ያነሳሉ። አሁን በሕዝብ ላይ ሰቆቃ እያደረሱ ያሉ ታጣቂዎች የገቡት በተፈናቃዮች ስም መሆኑንም ገልጸዋል። እኛ እኮ የትግራይ ሕዝብ ጋር ጠብ የለንም። የተለዩ ኃይሎች ናቸው። የተለዩ ኃይሎች የውሀት ቡድን ብቻ በዘር የተመሰረቱ በመቶ የሚቆጠሩ ሰዎች ናቸው እንጂ የትግራይ ህዝብ ተዋልደናል እምንለያይ ሰዎች አይደለም ተፈናቃይ ይግባ ተባለ ተፈናቃይ ይግባ አልከለከልንም በህዝበ ውሳኔ ይጨረስ ተባለ እሺ በህዝበ ውሳኔ እንጨርሳለን ሁሉም ፍቃዳችን ሰጥተናል ማለት ነው ከዛ በኋላ ግን ምንድነው የሆነው በተፈናቃይ ስም የገባው ኃይልም እኛ እናውቀዋለን ሁሉም አካል ያውቀዋል ማለት እውነት ተፈናቃይ ነው የገባው ይግባ መሬት ትሰጣለህ ቤት ትሰጣለህ ክፍት ቦታ አለ የለማ መሬት አለ ትተከላለህ፣ ተብሎ የመጣ ኃይል እኮ ነው የገባው። ምክክር አድርገ ነበር ሰነድ ቀርቦ በሰነዱ መሰረት አይደለም የተሄደው። ስለዚህ ህወሓት የገባው ራያ ላይ ወይ ደግሞ ስድስት ወረዳ ላይ በወረራ ላይ ነው የሚለው መጀመሪያ መታመን አለበት። ስለዚህ በወረራ የገባው ደግሞ መጀመሪያ ይውጣልን፣ ጠቅላላ መፍ ተፈናቃዩን መመለስ ማይቻል ቢሆን እንኳ ለመንግስትም ለእናንተም ታጣቂው ትግራይ ሰራዊት የሚባለው ከስድስቱ ወረዳ ጠቅሎ ይውጣልን፣ ነው ከትምህርት ቤትም ከምንም ከገጠሩም፣ ጠቅላላ። ከዛ በኋላ ያ ተፈናቃይ የገባው ደግሞ በሀገር ሽማግሌ በሚመለከተው አካል እንዲጣራልን። የአማራ ክልል ምክትል ርእሰ መሥተዳድር ዶክተር አብዱ ሁሴን የተነሱ ጥያቄዎችና ችግሮች በሚመለከታቸው መዋቅሮች መፍትሄ እንዲያገኙ የክልሉ መንግስት እንደሚሰራ አስታውቀዋል። የወሰንና የማንነት ጥያቄው በዘላቂነት መልስ እንዲያገኝ ዋናው ተዋናይ ህዝቡ መሆኑንም አንስተዋል። መንግስት ዛሬን ብቻ ሳይሆን ነገን ታሳቢ አድርጎ እየሰራ ነው ያሉት ምክትል ርዕሰ መስተዳድሩ ለተፈረሙ ውሎች ዋጋ የሚሰጥና ለዘላቂ የህዝብ ለህዝብ ግንኙነት መጨነቅ እንደሚያስፈልግ ገልጸዋል። የአማራ ክልል መንግስት ለህዝቦች ወንድማማችነት፣ ለትማማችነት መጠናከር የሚሰራ ለዛ የሚጨነቅ መንግስት ነው። የአማራ ክልል መንግስት ዛሬን ብቻ ሳይሆን ነገን መሻገር እንዳለበት አስቦ የሚሰራ መንግስት ነው። ስለዚህ የሚደረገው ኮሚኒኬሽን በመንግስታዊ ኮሚኒኬሽን እና ግንኙነት ደረጃውን የጠበቀ ከፌዴራል መንግስቱ ጋር የሚኖሩ የስራ ግንኙነቶችና የህግ አግባቦችን ታሳቢ ያደረገ ለፈረምናቸው ፊርማዎች በተለይ ፕሪቶሪያ ስምምነት ላይ ለተቀመጡት ጉዳዮች ተገዥ መሆን ይጠበቃል። ያን ታሳቢ ያደረገ ስራ እንሰራለን። ችግሩን ከምንጩ ለማድረግ ህዝቡ ከጸጥታ መዋቅሩ ጋር በጥምረት ሊሰራ እንደሚገባም አሳስበዋል።